እውነት ለመናገር ዛሬ ሀይሚዬ እንዴት እንዳሳዘነች ስቅቅ ነው ያለችው። ስለምትፈራው በስስ ጎኗ ገብቶ በጣም ያስደነግጣ ቢሆንም ግን ስለተዋወቁ ደስ ብሎኛል። እንደዚሁም ዛሬ ቡራ የሙሽዬን አስተዳደግ እያስመሰከረበት የድሮ የአንድነታቸው ፍቅራቸው እየታየበቀ ነው ቤተሰቦች። መጀመሪያ ግን ቡራ ቻናል ላይ ከተለቀቀው ስጀምርላችሁ፣ ሀይሚዬ የምር ደምላችሁ እንዴት እንደደነገጠች ምክንያቱም ታውቁታላችሁ። የቡራ ወንድም ከዚህ በፊት በጣም ብዙ ጊዜ ቲቶክ ላይ ነበር የምናውቀው። አሁን ግን ወደ አዲስ እንግዲህ አዲስ አዲስ እንግዳ ይዞልን መጥቷል። ቡራ ዌልካም ብለናል። ወንድሙ ነው መለኛው ነው የሚለው የቲክቶክ ስሙ፣ ነገር ግን መላኩ ነው ስሙ። ቤተሰቦች ዛሬ ሀይምዬን በስስ ጎኗ ገብቶ ጭውውትን ያለባት ግን፣ ያው ሙሽራ ስለሆነ ሀይምዬ በዚህ ብድሯን ቶሯት መልስም ግን፣ ጠብቅ የሆነ ሰዓት ላይ ሀይሚ ብድር በምድር እንደምትመልሰው እርግጠኛ ነኝ። እሱም ደግሞ እቤታችን እኔ የሌለሁበት እንዴት መጣች፣ ለምን ትመጫለች ማለት በጣም ስሪስ ሆኖ ነበር ሲቆጣት የነበረው ሁላና ለምን መጣሽ ቤታችን ደግሞ ጭራሽ? ብለሽ ብለሽ ቁሌትም ሰርተሻል። እኔ ሌለውበት እንዴት ትመጫለሽ? ሲቀጥል ቡራም ደግሞ አልጠራሽም ብሎ በጣም ነበር ያስጨነቃትና ከመጀመሪያውን፣ በነገራችን ላይ ቡራ ተናግሯል። በጣም ነው የምትፈራው ሀይምዬ። ሀብትሽን ብቻ ነው ትንሽ የምትቀርበው እንጂ ከዛ ውጭ ያሉትን ቡራ፣ ሁለት ወንድሞች አሉት ታላላ፣ ከሀብትሽ ውጭ ማለት ነው እኛና እነሱም በደንብ ስለማትግባባቸው ትፈራቸዋለች። ያን ነገር ደግሞ ተጠቀሙበትና ሀይምዬ ዛሬ ከመፍራቷ የተነሳ በጣም ነው የተሳቀቀችው። ምን ማለት እንዳለባት ማለት እዚህ ጋ ቡራን እያዳነችው ስልክ ደውላ ምናምን እያወራችሁ ለምንድ ነው ስልክ እማታንሳው ምናምን እያለችሁ በቃ ወንድሜ እኮ በጣም አስጨነቀኝ ሲል ገና ማለት ነው። ከወንድምህ ጋር ነኝ ሌላ ነገር እንዳታወራ ብላ ነው አፉን ያሳዘችው። ለምን ሌላ ተጨማሪ ነገር ተናግሮ ከወንድሙ ጋር እንዳይቀያየም ስለፈለገች ግን ቡራ ተጠርቶ ከመጣ በኋላ ጭራሽ ከወንድሙ ጋር አብሮ ሀይሚዬን ወደ ዳር ነው ያላትኝ። ማለት እንድታግዝ እንዳግዛት ነበር የፈለገችው ለምን ቡራ ጠርቶ ነው የሄድኩትኝ ቤታችሁ በጣም ይቅርታ እያለች ማግባባት ነበር የፈለገችው። ነገር ግን ቡራ ጭራሽ አልጠራኋትም ሲል ሀይሚዬ ተሳቃ፣ የኔና ተኔ ልሳቀቅልሽ በጣም ነው ያሳዘነችኝና፣ ግን ያው ፕራንክ ስለሆነ ችግር የለውም። በዚሁም ደግሞ የቡራን ወንድም ስለተዋወቀሽ ደስ ብሎኛል። ወጡና ኮረናሽው አለ ደግሞ የሚለው ያጣ ማለት ነው። ወጡን ዶሮን አጎርነ ተሽዋል። ስለዚህ አልበላሁም፣ አንቺ ስለሰራሽው አልበላሁም። እንደዚህ ሳይሽ ታስጠይኛለሽ። ዝም ብሎ ለሆነ ሰው ስታየው ያስጠላሻል አላት። እኛው ስትለው እኔም እንደዛ ነው። በቃ ሳይሽ ታስጠይኛለሽ። በቃ ያልጨማመረው ነገር የለም። ትፈራዋለች። የበለጠ እንድደነግጥ ያላደረገው ነገር የለም። በዚህ መንገድ ባትተዋወቁ ደስ ይለኝ ነበርና ግን መታወቃቸው ደስ ብሎኛል። ለምን ከቡራ ጋር ያሉን እያንዳንዱ ቤተሰቦቹን ሙሉ በሙሉ ሀይምዬ ሚጌ እንድትተዋወቅና እንድቀርባቸው ስለምፈልግ ስለተዋወቁ ደስ ብሎኛል። ሲቀጥል ደግሞ እሁድ ሰርጉ ነው። ቤተሰቦች የዚህ የልጅ የቡራ ወንድም እሁድ ሰርጉ ነው። ሀይምዬ ሰርጉ ላይ ተጠርታለች። እሁድ እንግዲህ ያው የቅቡጭ ይላል። በእርግጥ ቲቶክ ላይ ሊቭ ላይ እንድነው ልብ ላይ ከፍትላችኋለሁ ብሏል። ግን ሙሽራ ነው እንዴት እንደሚከፍት ባላቅም። ቀጣይ ሁድ የቡራ ወንድም ሰርግ ነው እና ሀይሚ ማሉበት ወጡም በጣም ነው የሚጣፍጠው፣ እኔ አውቄሽ ነው እንደው ለሰርግ ብሰሪልኝ መልካም ነበረ ነው ያላትኝ። ና ያው ፕራንክ ነው ሀይሚን ያደረጓት። ግን ሀይሚን ትችሏት አላች ወይ ነው አሁን። ያክብረዋለች ሀይሚ በነገራችን ላይ ማለት ነው መሌን አክብረዋለች። ቡራን ግን ጠብቅ ብላ ዘታበታለች እና በእጥፍ ነው የምትመልሰው። ና ትችሉት አላችሁ ወይ? እንደዛ አስፈራርታችኋት አሳቃችኋት። ሲጀመርብ በመጀመሪያ እፈራዋለሁኝ አለች። አሁን ደግሞ ይሄ ሲጨመር ቁጣ ንዴ ሲጨመር በጣም ነበር የፈራችሁና ቡራ ያግዘኛል ብላ ስጠብቅ ደግሞ ቡራ ከወንድሙ ጋር አበረባት፣ ና ይሄ ደግሞ የቡራ የተንኮል ነው። ተንኮሉ ደግሞ ይመለስልሃል። ግን ቡታጅራ ላይ ማለት ነው ያው በቻናላቸው ላይ መምጣት ስላለባቸው ነው ይሄ ነገር ያደረጉትኝ። በዚያውም ደግሞ ሀይሚና ወንድሙን ለማስተዋወቅ ስለፈለገ ነውና። ሀይምሚዬ ራሱ እየተናገረች ነበረ። እኔ እኮ ፈራለሁኝ፣ ግን አንተ ነህ ያደፋፈር ሀይ ከሙሽዬ ጋር ራሱ በደንብ እንድቀራረብ ያደረገኝ አንተ ነህ። ስለዚህ ቤታችሁ የሚመጣወት አንተ ስላቀራረብኝ ና እነይ ስላልክኝ ነው እንጂ እኔ ሲጀመር ፈራለ። እውነት ነው የባል ቤተሰብ ወይንም የፍቅረኛ ቤተሰብ በደንብ እስከምታውቋቸው ድረስ ያስፈራል። ሄዳችሁ ምናምን አንዳንድ ገር ለመጫወትም የሆነ ነገር ለማድረግም ያስፈራል። ግን ሙሽዬ አታስፈራም እንደምታዩዋት ማለት ነው። የቡራም ቤተሰቦች እንዳሉ አያስፈሩም። ማለት ቀለል ያሉ ናቸው፣ ፒስ ናቸው። እና ሀይሚ ግን እስከምትግባባቸው ድረስ ነው። ሌላ ወንድም ደግሞ ያለው እሱን ማመት አስተዋውቀን። ይሄ ልጅ በነገራችን ላይ በቅርቡ ዩቱብ ይከፍታል። ምክንያቱም ብዙ የጨርቃ ፋሚሊዎች አሉ። ዩቱብ ክፈት፣ እናበረታታለን ሲሉት የነበሩ ማለት ነው ቤተሰቦቼ ዛሬ ቡራ የሙሽዬን አስተዳደግ ያስመሰከረበት ቀን ነው ያልኩት ምንድን ነው ካላችሁ፣ በነጭ ቤት የተለቀቀ ቪዲዮ ወይኔ ወይኔ! ቤተሰብ የምር ነው ሙላችሁኝ። የሆነ በቃ የድሮ ማንነታቸው ስላች የድሮ ፍቅራቸው፣ አንድነታቸው፣ ሳቃቸው በጣም ነበር ሲያስገርም የነበረው። ከዛ በላይ ቡራ ምን እንዳደረገ ነግራቸኋለሁ ግን እኔ ማለት ነው እያየኋቸው ግራ ገባኝ። እነዚህ ልጆች እንዴ ማነው የሚያስወልደው እያልኩ ሁላ ነበር። በነፂ ልጅ በሚወለደው እንዲ ነው ሲጨቃጨቁ እንደ ነው የራሳቸውን አስተያየት ሲሰጡ ነበረ። ቡራ ሴት ልጅ በጣም ነው የሚወደው በነገራችን ላይ ከህዝብ በፊትም ከአራቶቹ ልጆች አንዱ የመጀመሪያው ሴት ትሆንልኝ ሲል ነበር። ዛሬም ደግሞ ለነፂ ሴት ልጅ ነው የተመኘላት ኤፍሬም እነ ማርኬን ነ ወይና ብቻ በአጠቃላይ እነ ቤኪ ሁሉም በአንድ ላይ ተሰብስበው እነፍጽ ሁላ ማለት ነው እነ ነፂ ቤት ሄደዋል፣ ስጦታ ይዘው ሄደዋል። ፍቅራቸው ቤተሰቦች አንድነታቸው ዱሮ ቡታጅራ ላይ ሆነው ታስታውሳላችሁ። ከአንድ አመት ምናምን በፊት ያላቸው አንድነት፣ ሳቅ፣ ፈገግታ፣ ፍቅር በቃ አዲስ አበባ ሲመጡ ነው እዛና እዛ የሆኑት እንጂ እዛ ሆነው እንዴት እንደሚያስደስት በቃ አላደር ትንሿን ኢትዮጵያ ነው የምታዩባት። ኢትዮጵያ ፍቅር ናት፣ ሰው ለሰው ይተሳሰባ ስላችሁ ኢቭን እንኳን የሆነ በዓል ሲመጣ ክርስቲያን ሙስሊም ጋር ሙስሊም ክርስቲያን ጋር ይሰባሰባል። ያ ነገር ምናምን ያሳዩበት ነው እና አሁንም ደግሞ ሲጨቃጨቁ ወንድ ትውለድ ሴት ትውለድ እያሉ ሲጨቃጨቁ ሲሟገቱ ሲከራከሩ ወጣው ነበር። ሲያስቀኝ ነበረው። ከዛ በላይ ደግሞ ቤት ሄደው ቤተሰቦች ግብት ሲሉ ገና ማለት ነው፣ ሰላም ምናምን ብለው እንዴት ነው ልክ እንደ ቤታቸው ፈንዲሻውን ከተቀመጠበት ብድግ አድርገው ሰብሰብሰብ ወይኔ ገና ሲገቡ ግማሾቹ እኮ በር ላይ ናቸው አልገቡም። እና እኔ በዛቅኔ ሞልኩትኝ። ከዛ ደግሞ የነጽዬ ባል ማለት ነው እጅ ሊያስታጥብ ሲመጣ ቡራ ከአንዳንድ ብድግ አለ። በቃ ብድግ ሌሎች እኮ ትዛላላቸውም። ሁላ እኔ ነኝ ማስታጥበው። ድሮ ትዝ ይለኛል ማንም ቤት ስንሄድ ማለት ነው እኛ ታናሾች አደለን ታላቅ ሊያስታጥብ ሲል እኛ ብድግ ብለን እናስታጥፋለን። ያን ነገር ነው ያየሁበት። ይሄ ደግሞ የአስተዳደግ ጉዳይ ነው ቤተሰቦቿ ሌላ ሰው ቢሆን እንግዲህና ሄዱ የራሳቸው ጉዳይ ያስታትቡኝ ሊል ይችላል። ግን ቡራ ብድግ ብሎ ሁሉንም እሱን ያስታጠባቸው። እኔ በጣም ገረመኝ። ከዛ ምግብ ሲቀርብ ደግሞ ቤተሰብ የመጀመሪያ ለለሙን ያጎረሰው፣ ከዛ ይቀጥላል፣ ሁሉም ያዋሉ። ከዛ ለነጺ፣ ማለት ለሴት ልጅ ያለው ክብር ያለው እንክብካቤ አለ አደለ? እናቴን ወዳታለሁ የሚለውን ቃል በተግባር ሲያሳይ ነው አየሁት። ያን ነገር ሳይ በጣም ነው የገረመኝ ከምትሉት በላይ። በተለይ ደግሞ እጅ ሊያስታጥብ ብድግ ሲል ሌሎች እኮ ትዝ አላላቸውም እና ሁሉም የራሱን ጨዋታ ምናምን ወሬ ይዞ ነበር፣ ና ብድግ ብሎ ከነጻነት ባህላዊ ሲቀብ እንዴት እንደተደሰትኩ ቤተሰቦች እሙሽዬ በቃ አስተዳደጓም አስመሰክርላት ነው ያልኩት። እና ድሮ የነበርኩበትን ሁላ ነው ትዝታ ከአስራ ምናምን አመት በፊት የነበርኩበትን ትዝታዎች ነ ቀሰቀሰኝ። የአስተዳደግ ጉዳይ ነው። ቤተሰቦች በጣም ነው ደስ ያኔ ከምትሉት በላይ ና አንድነታቸው፣ ፍቅራቸው በቃ እኔ ደስ ብሎኝ ያየትበቃ ደስ ብሎኝ ያየውት ቪዲዮ ምናል አዲስ አበባ የሆነ ነገር ሲፈጥር ምናል አንድ ላይ ስብስብስብ ብለው ነገሮችን ቢፈቱ ልክ እንደ ውታጅራው ቢሆኑ ብዬ የምመኘውን ቀ ዛሬ አየሁት። በእርግጥ ግማሾቹ የሉም እኮ ቦታ ጅራ ላይ ያው ዱባይም ናቸው አዲስ አበባም ናቸው፣ ግን ደግሞ በቂ ናቸው፣ ከበቂ በላይ ናቸው። ዛሬ ሳያቸው ማለት ነው እኛ በጣም ደስ ብሎኛል። ለማንም በዛውም ማለት ነው ዳር ዳር ዳር ብለው መጥተዋል። ነጽ ልጅ ውለጅ ይቀጥታ ለማለት አፍረው ማለት ነው፣ በተዘዋዋሪ እንደዚህ እየዞሩ ነው የነገሯት ነጽ ለማንም ልጅ ውለጅ እኔ በቀጥታ ልንገርሽ እንደዛ ነው እያሉች ያሉት። ብቻ በጣም ደስ ብሎኛል። ቤተሰቦች ደስ ያላችሁ ላይክ እና ሼር በማድረግ ተባበሩኝ እያልኩ ይገባል።